በዛሬው ትምህርታችን ወይም ቪዲዮያችን ደግሞ አራተኛውን ቪዲዮ ወይም ደግሞ ትምህርት እንማማራለን። ምን ማለት ነው? ለ30 ቀን ያህል ወይም ደግሞ ለአንድ ወር ያህል ተከታታይ ቪዲዮችን እንደምለቅላችሁና እናንተ ደግሞ የምለቃቸውን ቪዲዮዎች ወይም ደግሞ ትምህርቶች ተከታትላችሁ ካያችሁ ወሩ መጨረሻ ላይ ጥሩ ውጤት እንደምታገኙበት ተነጋግረን ነበረ። ዛሬ አራተኛውን ቪዲዮ ወይም ደግሞ ትምህርት ይጀላችሁ መጥቻለሁ። ከዚህ በፊት የሰራኋቸውን ቪዲዮዎች ወይም ትምህርቶች ያላያችሁ ቤተሰቦች ወደኋላ ሄዳችሁ እነዛን አይታችሁ ወደዚህ ብትመጡ ደግሞ የበለጠ ውጤታማ ትሆናላችሁ በእርግጠኝነት። እስከ 30 ቀን ድረስ ወይም ደግሞ ለአንድ ወር ያህል የምለቃቸውን ትምህርቶች ተከታትሎ ያየ ተማሪ በእርግጠኝነት ወሩ መጨረሻ ላይ ጥሩ ውጤት እንደሚያመጣ ምንም ጥርጥር የለውም። ሰው እናንተ ሳትሰለችው ትምህርቶችን ወይም ቪዲዮዎችን በደንብ መከታተል ይኖርባቸዋል ማለት ነው፣ እንግሊዘኛን በቀላሉ ለማንበብ ለመጻፍ፣ ከዛም አልፋችሁ በአማርኛው ትርጉማቸው ምን እንደሆነ ለማወቅ ማለት ነው። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ እንደነገርኳችሁ ዛሬ ምንመማር የአራተኛ ቀን ትምህርት ዳይፎር ወይም ደግሞ የቀን አራት ትምህርት ወይም ቪዲዮ እንመማራለን ማለት ነው። ኦኬ እንግዲህ ስንጀምር ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል? እንግዲህ ያንዳንዱን ይሄ እናነባለን፣ ከዛ ደግሞ በአማርኛው ምን እንደሆነ እንተረጉማለን ማለት ነው። እሺ እንጀምር። የመጀመሪያው የምታዩት ምን ይላል? እንግዲህ የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት ኤን ነች። ቀጣዩ ኦ ነው። ሶ ኤን ኦ እንዴት ይነበባል? ምን አይነት ድምፅ አለው ስንል ኤን ኦን ኖ ብለን እናነባዋለን። ኖ። እሺ፣ ወደ ሁለተኛው ስነድ ፒ እንደ ፕ ትነበባለች፣ አር ኦ እንደ ሮ፣ ቢ እንደ ብ፣ ኤል ኢ እንደ ለ፣ ኤም እንደ ም። በአንድ ላይ ፕ ሮ ለም ፕሮፕለም ፕሮብለም። ሙሉን ስናነበው ኖ ፕሮብለም ኖ ፕሮፕለም ብለን እናነበዋለን። ምን ማለት ነው? ኖ እንደምታውቁት አፍራሽ ነው ወይም ደግሞ ኔጌቲቭ ነው። ፕሮፕለም ማለት ደግሞ ችግር ማለት ነው። ኦኬ፣ ኖ ፕሮፕለም ስንል ምን ማለታችን ነው? ችግር የለም፣ ችግር የለም ለማለት ስንፈልግ ነው ማለት ነው። ኦኬ ወደ ቀጣዩ ሰነድ ቀጣዩ ደግሞ ምን ይላል ፒ ኤ ዋይ ፒ ኤ ዋይ ባንድ ላይ የምታያቸው ሶስቱ ሌተሮች ወይም ደግሞ አልፋቤቶች ምን ተብለው ይነበባሉ ፔይ ፔይ ተብለው ይነበባሉ ባንድ ላይ ማለት ነው ፔይ ኦኬ ኤስ ምን ይላል ኤ እንደ አ ትነበባለች እንደ አ ከዛ ቲቲ ቲቲኢ ይለናል ኦኬ አንዷንቲ እንዘላታለን፣ ወይም ደግሞ ጃምፕ እንልና ወደ ቲኢ እንሄዳለን። ሰው ቲኢ እንደምን ይነበባል? እንደ ቴ ይነበባል። ቴ። እሺ፣ ከዛ ኤን እንደን። እሺ፣ ቲ አይ ኦ ኤን ባንድ ላይ፣ ቲ አይ ኦ ኤን ባንድ ላይ ሽን ተብሎ ይነበባል። ሽን፣ ሁሌም ቢሆን ከቃል መጨረሻ ላይ እንደዚህ አይነት ነገር ስታገኙ ሽን ብላችሁ ነው የምታነቡት። ቲአይኦኤን ሁሌም ሽን ተብሎ ነው የሚነበብ። ኦኬ እስኪ ምሎ እናነበው አ ቴ ን ሽን አቴንሽን፣ አቴንሽን። እስኪ ምሎ እናነበው ፔ አቴንሽን። ፔ አቴንሽን ማለት ነው አስተውል፣ ወይም አስተዊ ለማለት ስንፈልግ ፔ አቴንሽን ማለት እንችላለን ማለት ነው። ኦኬ ይህን በዚህ ቃል ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ኤስ እስ የሚል ድምፅ እንዳላት ከዚህ በፊት ተነጋግረናል። እስ ብለን እናነባታለን። እሺ ፒኢ ደግሞ እንደ ፒ ይነበባል። ኤስ ሳይለንት ነች፣ አትነበብም። ኬ እንደ ክ ይነበባል እንደ ክ። በአንድ ላይ እስ ፒ ክ ስፒክ ስፒክ ተብሎ ይነበባል። እሺ ወደዚህ ስንነድ ስንሄድ ደግሞ ኤልኦ እንደ ሎው ሳይሆን ከዚህ ጋር የሚነበበው እንደምንናንብበው ኤልኦን ላ ብለን እናነበዋለን። ላ ኦኬ፣ እንደገን ይውን ደግሞ እንደ ው፣ ዲን እንደ ድ፣ ኤልኤን እንደ ሊ እናነበዋለን፣ እንደ ሊ። እስኪ ሙሉ እናነበው ላ ው ድ ሊ ላውድሊ ላውድሊ ሙሉ ስናነበው ስፒክ ላውድሊ ስፒክ ላውድሊ መማለት ነው። ስፒክ ማለት መናገር ማለት ነው። ላውድሊ ማለት ደግሞ ከፍ ብለህ ጮክ ብለህ እንደማለት ነው። ሰው በአንድ ላይ ስፒክ ላውድሊ ስንል ጮክ በል ወይም ደግሞ ጮክ ብለህ ተናገር እንደ ማለት ነው። ወይም ተናገሪ ለማለት ስንፈልግ ስፒክ ላውድሊ እንላለን። ኦኬ ወደ ቀጣዩ ሰነ ሄድ። ቀጣዩ ምን ይላል? ኦኬ ደብሊው ኤ እንደምን ይነበባል? እንደ ወ ይነበባል። እንደ ዋ ስናነበው ነበር አደለ? ከዚህ ጋር ግን እንደ ወ እናነበዋለን። ከዛ ኤልን እናልፍና ኬ እንደ ክ ትነበባለች። በአንድ ላይ ወ ክ ወክ ወክ። አሁን ኤልን ምን አላልኳትም አልጠራዋትም፣ ሳይለንት ነች ኦኬ ወደዚህኛው ስንሄድ ኤስ እንደ ስ ኤል ኦ እንደ ሎ እሺ፣ እንደገን ደብሊው እንደ እንደ እንደ ኦ ትነበባለች እንደ ኦ ኤል ዋይ እንደ ሊ ትነበባለች በአንድ ላይ ስ ሎ ሊ ስሎሊ ስሎሊ። እሺ ሙሉ ስናነበው ወክ ስሎሊ ወክ ስሎሊ። ኦኬ ወክ ማለት መራመድ መሄድ ማለት ነው። ስሎሊ ማለት ደግሞ በዝግታ ማለት ነው። በዝግታ ወክ ስሎሊ ስንል በአንድ ላይ ምን ማለታችን ነው? በዝግታ ተራመድ በዝግታ ተራመጂ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ዲኦ እንደምን ይነበባል? ምን ብለን እናነባው? ዶ ብለን እናነባዋለን። እንደ ን ቲ እንደት በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ይህስ ምን ይላል? ደብሉ ኤ እንደዋ እንደዋ ይነበባል። ኤስ እንደ ስ እንደ ስ ቲ ደግሞ እንደ ት ትነበባለች። ይህ ምንድነች? ሳይለንት ነች፣ ወይም ደግሞ ድምፅ አውጥተን አናነባትም። ኦኬ በአንድ ላይ ዋ ስ ት ዋሽት ዋሽ ተብሎ ይነበባል። ሙሉ ስናነበው ዶንት ዋሽት ዶንት ዋስት፣ ምን ማለት ነው? አታባክን ወይም አታባክኚ ለማለት ስንፈልግ ዶንት ዋስት እንላለን። ኦኬ፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? አይ ምን ተብላ ትነበባለች ብለናል? አይ አይ ተብላ እንደምትነበብ አይተናል። ኦኬ ኤች ኤ እንደ ሃይ ይነበባል። ቪ እንደ ቭ። ኢ ምንድነች? ሳይለንት ነች ወይም ደግሞ አትነበብ። ኦኬ፣ በአንድ ላይ ሃ ቭ ሃቭ ሃቭ። ኦኬ፣ ወደዚህ ንሄድ። ወደዚህ ስንሄድ ደግሞ ቲኦ ምን ተብሎ ይነበባል? ቱ ብለን እናነበዋለን። ቱ። እሺ እንደገን ጂኦ ምን ተብሎ ይነበባል? ጎ ብለን እናነበዋለን። ሙሉ ስናነበው አይ አይ ሃቭ ቱ ጎ። አይ ሃቭ ቱ ጎ ምን ማለት ነው? መሄድ አለብኝ ለማለት ስንፈልግ አይ ሃቭ ቱ ጎ እንላለን። ኦኬ፣ ወደ ቀጣዩ ስናሄድ ቀጣዩን በተመሳሳይ ምንም ልዩነት የለውም። አይ አይ ተብላ ነው የምትነበብ እ ኤች ኤ እንደ ሃ፣ ቪ እንደ ቭ፣ ኢ ሳይለንት ነች። በአንድ ላይ ስናነበቡ ሃብ ሃብ። ኦኬ እንደገን ቲኦ እንደ ቱ። እሺ ወደዚህ ስንሄድ፣ አርኢ እንደ ሪ ኤ ሳይለንት ነች፣ ዲ እንደ ድ። በአንድ ላይ ሪድ ሬድ ሬድ። እስኪ ምን እናነበው? አይ ሃብ ቱ ሬድ። አይ ሃብ ቱሪድ። አይ ሃ to read ምን ማለት ነው? ማንበብ አለብኝ፣ ማንበብ አለብኝ ማለት ነው። ኦኬ ወደይ ስንሄድ ይሄ ደግሞ ምን ማለት ነው? አይ አይ ተብላ ነው የምትነበብ። እንደገን ኤችኤ እንደ ሀ ትነበባለች ብለናል። ቪ እንደ ቭ፣ ኤ ሳይለንት ነች። ኦኬ በአንድ ላይ ሀ ቭ፣ ሀቭ ሀቭ ተብሎ ይነበባል። እሺ እንደገን ቲኦ ቱ ተብላ እንደምትነበብ አይተናል። እሺ ወደ ይስ ስንሄድ ሲኤ ካ ብለን ሳይሆን የምናነበው ምን ብለን እናነበው ኮ ተብሎ ነው የሚነበር ኮ። ኦኬ ኤልኤል እንደ ል በአንድ ላይ ኮ ል ኮል ኮል። ሙሉ ስናነበው አይ ሃብ ቱ ኮል፣ አይ ሃብ ቱ ኮል በማለት ነው መደወል አለብኝ ማለት ነው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ምን ይላል? ኤስ አይ ቲ ይላል። ኤስ አይ ቲ በአንድ ላይ ምን ተብሎ ይነበባል? ሲትስ ሲት ብለን እናነባዋለን። ኦኬ ወደ እዚህ ስንሄድ ዲኦ እንደ ዶ ስናነበው ነበር አይደለ? ከዚህ ጋር ደግሞ እንደምን ይነበባል? እንደ ዶ ሳይሆን እንደ ዳ እናነባዋለን። እንደ ኮንቴክስቱ ይለያያል። እንደ ኮንቴክስቱ መቼ ነው እንደ ዱ የሚነበብ መቼ ነው እንደ ዱ የሚነበብ የሚለውን ደግሞ ለወደፊት በደንብ ለይቼ ምሰራላችሁ ይሆናል ማለት ነው። ሰው ከዚህ ጋር ዲ ኦን እንደምናነባዋለን እንደ ዶ ሳይሆን እንደ ዳ እናነባዋለን። ኦኬ ደብሊውን እንደ ው፣ ኤን እንደ ን፣ በአንድ ላይ ዳ ወ ን ዳውን፣ ዳውን በአንድ ላይ ሲት ዳውን ሲት ዳ ማለት ነው ተቀመጥ ወይም ተቀመጭ ማለት ነው። ኦኬ ወደዚህ ስንሄድ እሺ ኤስ ኢኢ ይለናል። ዳብል በአንድ ላይ ምን ብለን እናነበው? ኤስኢኢ ኢኢ ምን ተብሎ ይነበባል? ሲ ሲ ብለን ማንበብ እንችላለን። ኦኬ ወደዚህ ስንሄድ ዋይ እንደ ይ እንደገን ኦ ዩ እንደ ው በአንድ ላይ ይ ው ዩ ዩ። ሙሉን ስናነበው ሲ ዩ ሲ ዩ ማለት ነው እንገናኛለን እንገናኛለን እንደማለት ነው። እሺ ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ምን ይለናል? ቲኤ ታ ተብሎ ሳይሆን የሚነበበው ከዚህ ጋር ምን ተብሎ ነው የሚነበብ? ቴ ተብሎ ነው የሚነበብ። ቴ ለምን እንደ ሎንግ ሳውንድ ስለምናነበው ማለት ነው። እንግዲህ ባለፈው ታስታውሱ ከሆነ ሾርት ሳውንድ ሎንግ ሳውንድ እያለን ስናይ ነበር። አሁን ይህ ለውጥ የመጣው እንዴት መሰላችሁ? ቲኤ እንደ ቲ እንድናነበው ያስገደደን እነዚህ አምስቱ ቫውሎች ወይም ደግሞ አናባቢዎች ሾርት ሳውንድ እና ሎንግ ሳውንድ ወይም ደግሞ አጭር ድምፅና ረጅም ድምፅ አላቸው ብለናል። ሰው በሎንግ ሳውንድ ጊዜ ከተነባቢ ድምጾች ጋር ሲመጡ ራሳቸውን የቻለ አነባብ አላቸው። በሾርት ሳውንድ ጊዜም ከተነባቢ ድምጾች ጋር ሲመጡ ራሳቸውን የቻለ አነባብ አላቸው። ሰው በዚያ ምክንያት ነው ከዚህ ጋር ቲኤ እንደ ታ የምናነብበት ሰዓት አለ፣ እንደ ቴ የምናነብበትም ሰዓት አለ። ለምንድን ነው? የቫውሎች ልዩነት ነው፣ ይሄን ልዩነት ያመጣው ማለት ነው። ኦኬ ሰው ቲኤ ምን ተብሎ ይነበባል? ቴ ተብሎ ይነበባል። ኬ እንደ ክ፣ ኢ ሳይለንት ነች። ኦኬ፣ በአንድ ላይ ቴ ክ፣ ቴክ፣ ቴክ ብዬ አነባዋለሁ። እሺ፣ ወደዚህ ስንሄድ ሲኤ እንደ ኬ፣ አር እንደ ር፣ ኢ ሳይለንት ነች። በአንድ ላይ ኬ ር፣ ኬር፣ ኬር፣ ኬር ብዬ አነባዋለሁ። ብሎም ስናነበው ቴክ ኬር ቴክ ኬር፣ ምን ማለት ነው? ተጠንቀቅ ወይም ተጠንቀቂ ለማለት ስንፈልግ ቴክ ኬር እንላለን። ኦኬ፣ ወደ ቀጣዩ ስንሄድ፣ ቀጣዩስ ምን ይላል? ኤምኦ እንደ ሞ፣ ቪ እንደ ቭ፣ ኢ ሳይለንት ነች። በአንድ ላይ ስናነበው ሞ ቭ ሞቭ ተብሎ ይነበባል። እንደገን ኦኤን ኦን ብለን እናነበዋለን። እስኪ እንዳነበው ሞቭ ኦን ሞቭ ኦን ምን ማለት ነው? ቀጥልበት ወይም ቀጥይበት ለማለት ስንፈልግ ሞቭ ኦን ማለት ይቻላል። ኦኬ ወደ ስንሄድ፣ ኤችኦ እንደምን ይነበባል? እንደ ሆ፣ ኤል እንደ ል፣ ዲ እንደ ድ፣ በአንድ ላይ ሆ ል ድ፣ ሆልድ፣ ሆልድ። ኦኬ እንደገን ኦኤን ኦን ብለን እናነበዋለን። ሙሉ ስናነበው ሆልድ ኦን፣ ሆልድ ኦን ምን ማለት ነው? አንድ ቆይ እንደማለት ነው። እሺ ወደዚህ ኔድ ወደ ስንሄድ ቢኢ ቢ ተብሎ ነው የሚነበበው ቢ። እንደገን አርኢ እንደ ሪ ኤ ሳይለንት ነች ዲ እንደ ድ በአንድ ላይ ሪ ድ ሬድ ሬድ። ሙሉ ስናነበው ቢ ሬድ ቢ ሬድ ምን ማለት ነው? ማንበብ ወይም ደግሞ ማንበብ ማለት ነው በቃ ባጭሩ ቢ ሬድ ስንል ማንበብ እንደማለት ነው ወይም ደግሞ አንብብ እንደማለት ነው እሺ እንደገን ወደ ስንሄድ ደግሞ በተመሳሳይ ቢኢ ቢ ተብሎ ነው የሚነበብ እንደገን አር ዩኤን ራን ራን ብለን እናነበዋለን ሙሉን ስናነበው ቢ ራን ቢ ራን ምን ማለት ነው መሮጥ ማለት ነው ወይም ደግሞ ሩጭ ሩጥ ለማለት ስንፈልግ ቢ ራን እንላለን መልካም ወደ መጨረሻው ስንሄድ የመጨረሻው ምን ይላል ኤስ እስ የሚል ድምፅ እንዳለዋ አይተናል። ቲኤ እንደ ታ፣ ኤን እንደ ን፣ ዲ እንደ ድ። በአንድ ላይ እስ ታ ን ድ ስታንድ ስታንድ። ኦኬ፣ እንደገን ዩፒ አፕ አፕ ብለን እናነባዋለን። ሙሉ ስናነበው ስታንድ አፕ እስታንድ አፕ ምን ማለት ነው? መቆም ወይም ደግሞ ቁሚ ቁም ለማለት ስንፈልግ ስታንድ አፕ ብለን መናገር እንችላለን ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ሰው ከእናንተ የሚጠበቀው ፕራክቲስ ማድረግ ልምምድ ማድረግና በትዕግስት ሁሌም ሳትሰለችው መለማመድ ነው የሚኖርባችሁ ማለት ነው። እንዲሁም ማንኛውም ጥያቄ ሲኖራችሁ በኮመንት ሴክሽን በኩል ወይም ደግሞ ዲስክሪብሽን ላይ ገብታችሁ የቴሌግራም ግሩፕ ሊንክ አለ። በሊንኩ ገብታችሁ ልክ ቴሌግራም ግሩፑ ሊንክ ላይ መጣችሁ ብታናግሩኝ እኔ ማንኛውንም ጥያቄ ለእናንተ ለመመለስ ለማስረዳት ዝግጁ ነኝ ማለት ነው። ዝግጁ ነኝ። ኦኬ እንግዲህ የዛሬ ትምህርታችን እኔን ይመስል ነበረ። ቀጣይ ደግሞ ክፍል አምስትን ወይም ደግሞ አምስተኛውን ቪዲዮ ወይም ትምህርት ይጀላችሁ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑ።